ሰላም የተወደዳችሁ የጋርስ ቮይስ ፎርኔሽን ተመልካቾች፣ እንዴት ናችሁ? ሁሉ መልካም። ዛሬ ያው እንዳያችሁት ማለት ነው ለነብይነት እንደተጠራችሁ የሚያሳዩ ምልክቶችን ነው ዛሬ የምናውረው ማለት ነው። ስለዚህ ብዙዎቻችሁ አሁን በጠየቃችሁን መሰረት ጠሪ ምንድን ነው? እግዚአብሔር ለነብይነት ነው የጠራኝ ለሐዋርያነት ነው የጠራኝ ለፓስተር ያለው ምንድን ነው እኔ ውስጥ ያለውን ትልቁን ዋነኛውን ኮሊንግ ማወቅ እፈልጋለሁ ብላችሁ የጠየቃችሁ ሰዎች ይሄ ለእናንተ መልስ ነው። ስለዚህ ፓርት ዋን ፓርት ቱ እያደረግን እናንተ ውስጥ ያለውን ነገር በግልጽ እስክትለዩ ድረስ እና አስተምራችኋለሁ ማለት ነው። ከእናንተ የሚጠበቀው ገና ቪዲዮ እንደጀመረ ላይክ አድርጋችሁ ለብዙዎች እንዲደርስ ስለሚያደርግ ማለት ነው ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ጌታ ኢየሱስ ይባርካችሁ። ስለዚህ ከነቢያት አገልግሎት ነው ምን ምን ጀምረው አሁን በዚህ ዘመን ታውቃላችሁ፣ የነቢያት አገልግሎት የለም ብለው የሚያምኑ ሰዎች አሉ። አብዛኛው ትልቅና ከባድ መሰደድ የሚደርስበት የነቢያት አገልግሎት እንደሆነ እናውቃለን። ይሄ የጀመረው አሁን አይደለም፤ ከድሩ ጀምሮ ነቢያቶችን ሲገሉና ሲያሳድዱ እንደነበረ መጽሐፍ በግልጽ ይናገራል። ስለዚህ ከድሮ ጀምሮ በጣም ትልቅ ዋጋ የሚከፈልበት አገልግሎት የነቢያት አገልግሎት ነው። ለምን ካላችሁ ማለት ነው ነቢይ ያለ ማለት መንፈስ ዓለም ላይ ምን እየተካሄደ እንደሆነ ያያል ማለት ነው። ነቢይ ያለ ማለት እዛ ፕሌስ ላይ ያያል ማለት ነው ይሰማል ማለት ነው። ሌሎቹ አይሰሙም እያልኩኝ አይደለም ግን የእሱ አሳይመንት በዚህ ሳይድ ስለሆነ ያያልም ይሰማል። ካየና ከሰማ ኮሬክት ያደርጋል ያስተካክላል። ስለዚህ ሰይጣን ደግሞ ማለት ነው ይህንን አይፈልግም። የሚያይ ሰው በጣም አደገኛ ሰው ነው። እማይ ሰው ነው በቀላሉ አታክ የሚደረገው። የምላችሁ እየገባችሁ ነው። የምታዩ ከሆነ ታመልጣላችሁ። የምታዩ ከሆነ ታሸንፋላችሁ። የማታየው ከሆነ በቀላሉ አታክ ትደረጋላችሁ። ስለዚህ ከድሮ ጀምሮ ነገስታትን እንዳትወጡ ትሸንፋላችሁ ሲሉ ኦር ታሸንፋላችሁ ውጡ ሲሉ በማየት ስለሆነ ነው በድምፅ ስለሆነ ነው። ስለዚህ ይሄኛው አገልግሎት ዲመን በዚህ ሰዓት አይፈልገው። ቸርች ላይም ሴም ነው። ፓስተሩን ኮሬክት ማድረግ ካለበት ህዝቡን ኮሬክት ማድረግ ካለበት ሀገሪቱ ላይ ያለውን ኮሬክት ማድረግ ካለበት ብዙ ጊዜ የሚያደርጉት ነቢያቶች ናቸው ስለሚያዩና ስለሚሰሙ ማለት ነው። ስለዚህ ለዚህ ነው የሚታይ አገልግሎት ስለሆነ ማለት ነው። ጠላት ይህንን አገልግሎት በተቻለ አቅም ማቆም ነው የሚፈልገው። ነገር ግን ስቲል ማቆም ያልቻለው ነገር ይሄ ነው። ግን አዲስ ኪዳን ላይ በግልጽ የነቢያት አገልግሎት እንደቀጠለ ያሳያል። አሁን ብዙዎች ብሉይ ኪዳን ላይ ቆሟል ብሎ ነው የሚያስቡት። ኔቨር፣ አዲስ ኪዳን ላይም ቀጥሏል። በቀላሉ ለምሳሌ መጽሐፍ ላይ ኤፌሶን 4:11 ላይ እርሱም አንዳንዶች ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ሐዋርያት፣ ነቢያት፣ ወንጌላውያን፣ አስተማሪዎች ስለዚህ ከነዚህ ኦፊሶች ውስጥ እግዚአብሔር ለቸርች ለቤተ ክርስቲያን ከሰጠው ኦፊሶች ውስጥ አንደኛው የነቢያት አገልግሎት ነው። አዲስ ኪዳን ላይም ነቢያቶችን እናቃቸዋለን። አጋቡስ ነቢይ ነው። በርናባስና ሲላስን ነቢያት ይላቸዋል። ስለዚህ ኦልሬዲ የነብይነት አገልግሎት የቀጠለ አገልግሎት ነው። ይህንን ምነግራችሁ በነቢይነት በተጠራችሁበት አገልግሎት የምትፈሩ ሰዎችና የለም ብላችሁ ዲሲቭ የምትደረጉ ሰዎች ማለት ነው ይህ ለእናንተ መልእክት ነው ስለዚህ በኮንፊደንስ በድፍረት ማለት ነው የነቢያት አገልግሎት አዲስ ኪዳን ላይ በደንብ ነው የቀጠለው። ስለዚህ አሁንም አለ አዎ ፌክ የሆኑ ፕሮፌቶች አሉ ፎልስ ፕሮፌቶች አሉ እና እውነተኛ ነቢያቶች አሉ በእነዚህ መካከል ሶስቱ ያለውን ልዩነት ልንገራችሁ ለብዙዎቻችሁ ስለሚረዳችሁ ነው አሁን ይህንን መለየት ስለማይችሉ ነው ኮንፊውዝ የሚሆኑት ብዙ ሰዎች። እውነተኛ ነቢያቶች አሉ ከእግዚአብሔር ድምፅ ሰምተው የእግዚአብሔርን ሀሳብ የሚያስተላልፉ እነዚህ ጋር ትክክለኛ ፓወርና ኃይል ይገለጣል። ስለ እውነተኛ ፕሮፌቶች ቀላል ስለሆነ ልለፈው። ትሩ ፕሮፌቶች አሉ። ሁለተኞቹ ደግሞ ፎልስ ፕሮፌት ሐሰተኛ ነቢያት ናቸው። እነዚህ ሐሰተኛ ነቢያት ትክክለኛ ፓወር ይገለጥባቸዋል። ኃይል ይገለጠባቸዋል። የሚገለጥባቸው ግን ከጨለመው ዓለም ነው፣ ከእግዚአብሔር ዓለም አይደለም። ስለዚህ ሐሰተኛ ነብይ ነው፣ ግን ትክክለኛ ኃይል አለው ከጨለመው ዓለም ማለት ነው። ስለዚህ ፈርዖን ጋር ሲገለጡ አይታቸዋል። ሐሰተኛ ነቢያቶች አስማተኞች ሙሉ ተሰብስበው ማለት ነው። በመጨረሻው ዘመንም ሐሰተኛ ነቢያቶች ይነሳሉ። እነዚህ ሐሰተኛ ነቢያቶች ኃይል አላቸው። ኃይላቸው ግን ከእግዚአብሔር አይደለም። ግን የሚገለጥ ኃይል አላቸው። ሦስተኞቹ ደግሞ ፌክ ፕሮፌት ናቸው። ፌክ ፕሮፌት ማለት ኃይል የላቸውም። የሚሰሩት ስራ እንዳለ ፌክ ነው። ለምሳሌ አሁን በግብ ግብ ውስጥ ከሚያስገቡ ነገሮች ውስጥ ኤግዛምፕል ሁላችንም ከምናውቀው ማለት ነው። ስም ለምሳሌ የተነሱ ነቢያቶች ስም ይጠራሉ። በእግዚአብሔር መንፈስ ተነድተው ስም የሚጠሩ ሰዎች አሉ። ኢየሱስም ናትኔል እንደጠራው ማለት ነው። ኢቨን ያለበት ፕሌስ እንኳን እስኪ ነግረው ከዛፍ ስር አየሁ ናትኔል ብሎ እስኪ ነግረው ድረስ ማለት ነው። ስለዚህ ስም መጥራት ከእግዚአብሔር ዓለም አለ። ኢየሱስም አድርጎታል። ፌክ የሆኑ ደግሞ አሉ። ምን አይነት ናቸው? እነዚህ ደግሞ ከሰው መታወቂያ ያለ ሊሆን ይችላል ኢንፎርሜሽን የሚሰበስቡ ማለት ነው። ኢንፎርሜሽን ይሰበስቡና ኢንፎርሜሽን ነግሯችኋል ካላችሁ ፌስቡክ ላይ ሊሆን ይችላል፣ ከብዙ ነገር ላይ ማለት ነው። ስለዚህ እናንተ እግዚአብሔር እንደተናገራችሁ አድርጋችሁ ታስባላችሁ። ከዛ የራሳቸውን ይጨምሩበታል። እነዚህ ፌክ ናቸው፣ ፓወርለስ ናቸው። ፓወር የላቸው፣ ኃይል የላቸው ስለዚህ ፌክ ፕሮፌት ፎልስ ፕሮፌትና ትሩ ፕሮፌቶችን መለየት መቻል አለባቸው። የመጀመሪያው ነገር ማለት ነው። ከዚሁ ጋር አያይዘ እንደዚህ እያደረግን ሳይኖችን ከመናገር በፊት ፍሎ እንዳድርግ እናድርግ ለእናንተ ግልጽ እንዲሆንላችሁ ማለት ነው። ነቢይነትና የትንቢት ስጦታ የተለያዩ ነገሮች ናቸው። ይህንን ስለምታውቁት ብዙዎቻችሁ ቶሎ ቶሎ አድርጌ ልለፍ። የትንቢት ጊፍቱ ተገልጦ ባህል ማለት ነቢይነ ማለት ላይሆን ይችላል። አሁን ጊፍት በመንፈስ ቅዱስ አማካኝነት ጊፍት የሚሰጣቸው ሰዎች አሉ። ከዛ መካከል ትንቢት። ኢቨን ጳውሎስ ራሱ ሲናገር ምንድን ነው ያለው? ትንቢትን በብርቱ ፈልጉ። በብርቱ ከፈለጋችሁት የትንቢትን ጊፍት ማግኘት ትችላላችሁ። በብርቱ ፈልጉ ካለ የተናገረው ለሆነ ሰዎች ብቻ አይደለም፣ ለሁሉም ነው የተናገረው። አብዝታችሁ የትንቢትን ጊፍት ከፈለጋችሁት ማግኘት ትችላላችሁ። ያ የሚጠቅመው ለምንድን ነው አለ ጳውሎስ፣ አንዳ የቆሮንቶስ 14 ላይ በደንብ ስትሄዱ ለማያምኑ ሰዎች ለማነጽ በደንብ የሚረዳ ስለሆነ ማለት ነው። በብርቱ የሚፈልግ ሰው የትንቢትን ጊፍት ማግኘት ይችላል። ጊፍቱን አገኛችሁ ማለት ግን ስቲል ነቢያቶች ናችሁ ማለት ላይሆን ይችላል። ስለዚህ ቦርን ፕሮፌቶች አሉ ገና ሲወለዱ ለዚኛው ፐርፐዝና ለዚህኛው አሳይመንት ብቻ የተመረጡ ሰዎች አሉ። መጽሐፍ ላይ ለምሳሌ ኤርሚያስ ኤርሚያስ ምንድን ነው ያሉ? ከማፀን ሳልሰራ አውቅሃለሁ፣ ለአሕዛብ ነብይ አድርጊሃለሁ። ስለዚህ ኤርሚያስ አሳይን የተደረገው ገና ከልጅነቱ ለነቢያት አገልግሎት ነው። የትንቢቱ ጊፍት ኖራችሁ ብዙ ስራዎችን ልትሰሩ ትችላላችሁ። ዋናው አሳይመንታችሁ ግን ነቢይ ሆኑ ዋናው ጥሪያችሁ ነብይ ሆኖ ሌላ ስራ መስራት አትችሉም ሳይሆን፣ ፖይንቴ ለዚህ አሳይመንት ግን ምላሽ መስጠት አለባችሁ። ለዋናው አሳይመንት ማለት ነው። ሙሉ ጊዜ መስጠት ካለባችሁ ሙሉ ጊዜ ትሰጣላችሁ። ለዚህ ለነብይነት የተጠሩ ሰዎች አሉ። ጊፍቱ ያለባቸው ሰዎች አሉ። ነቢያቶች ከሆናችሁ ባይ ዞ ኦልሬዲ ፖዚሽናችሁን ካስተካከላችሁ፣ በደንብ ስሙ ለነብይነት የተጠራችሁ ከልጅነታችሁ ሲነገራችሁ የነበራችሁ ሰዎች እናንተ ራሳችሁን ፖዚሽን ላይ ማስቀመጥ ብቻ ነው። ኤኒ ታይም የእግዚአብሔር ድምፅ ወደ እናንተ መምጣት ይችላል። ምክንያቱም ማለት ነው ያላችሁት ኦፊስ ውስጥ ነው፣ ቢሮ ውስጥ ነው፣ የምትናገሩት ቃል የሚሰራ ነው። ራሳችሁን በትክክል ፖዚሽን ላይ ካስቀመጣችሁት በትክክለኛ ስፍራ ላይ ካስቀመጣችሁት የእግዚአብሔርን ድምፅ አክሰስ ማድረግ ትችላላችሁ። የትንቢት ጊፍት ሲሆን ግን ብዙ ጊዜ ማለት ነው ስፒሪት ሲያልፍና እግዚአብሔር መናገር ሲፈልግ ነው፣ ብዙ ጊዜ ይሄኛው ግሬስ የሚሰራው ይሄኛው ጊፍት የሚሰራው። ጊፍት ያላችሁ ሰዎች እንዴት ጊፍታችሁ እንደሚሰራ እንደሚንቀሳቀስ ካወቃችሁ ማለት ነው እግዚአብሔር በዛ ጊፍት በኃይል ይሰራባችኋል። አንዳንድ ሰዎች ማለት ነው ነቢይ ሆኖ ለነቢይነት ተጠርተው ራሱ ጊፍት ያላቸው ሰዎች በኃይል ከነሱ በላይ ሲሰሩ ልታዩ ትችላላችሁ። ግን በዋነኝነት እኮ የተጠሩት እነዛ ሰዎች ለነቢይነት ነው። ጊፍትም ያላችሁ ሰዎች በውስጣችሁ ባለው ጸጋ እንዴት ማደግ እንዳለባችሁ ተማሩ። ጊፍቱ አይደለም የሚያድገው እናንተ ናችሁ፣ እንዴት ጸጋው እንደሚሰራ መማር ያለባችሁ። ዛሬ ግን ዋናው ፖይንቴ ምልክቶችን ነው የምነግራችሁ ለነብይነት እንደተጠራችሁ ማለት ነው። የመጀመሪያውና ቀላሉ ነገር ማለት ነው፣ እግዚአብሔር ክሊር በሆነ ነገር ለእናንተ መጥቶ ይነግራችኋል። መጽሐፍ ላይ ቅድም የጠቀስኩት አለ። ለምሳሌ ኤርሚያስ፣ ከማፀን ሳልሰራ ምን ብያለሁ? ኤርሚያስ፣ አንድ ላይ አውቄሃለሁ፣ ለአሕዛብ ነብይ አድርጌሃለሁ። ነብይ መሆንህን ጋድ ክሊር በሆነ መንገድ ይነግራል። ወይ በተለያዩ ነቢያቶች ያጸናልሃል። አንተ ላትፈልገው እንኳን ትችላል፣ እንደ ኤርሚያስ ማለት ነው። ላትፈልገው ትችላል። ብዙ ጊዜ ነቢያቶች ሲጠሩ ነው አልፈልግም ይላሉ፣ ብዙ ጊዜ ማለት ነው። ላትፈልገው እንኳን ትችላል። ነገር ግን እግዚአብሔር በተለያየ መንገዶች ማለት ነው ይነግረሃል። በአንድም በሌላም ይናገራል። አይደለም ይለው። እግዚአብሔር አንድ ጊዜም ሁለት ጊዜም ከዛ በላይም ያጸናላል። ነብይ እንደሆንክ ደጋግሞ ይነግራል። ስለዚህ ሙሴንም ብትመለከቱት ኢቨን አብርሃም ሳይን የለም እኮ እነሱ ጋር እምታዩት በጣም በጥልቀት ተንቢዮ አይደለም አብርሃም። አቤልንም ብታዩት የቃይልን ወንድም ማለት ነው ተንቢዮ ምናምን አይደለም። መጽሐፍ ቅዱስ ግን እነዚህን ነቢያት ይላቸው አብርሃም ወደ ግብፅ በወረደ ጊዜ አቤሜሌክ ጋር ነቢይ ነው እንዳትነካው ነው ያለው። አብርሃም ግን ሲተነብ ያላያችሁት። ስለዚህ አንዳንድ ጊዜ ማለት ነው መተንቢያችሁ ብቻ ነቢይ ላያስብላችሁ ይችላል። ራሱ እግዚአብሔር ይነግራችኋል ነቢይ እንደሆናችሁ። ሪል ጄኒውን የሆነ ፕሮፌቶች ከሆናችሁ ማለት ነው እግዚአብሔር ራሱ ክሊር በሆነ ነገር ወይ ነቢያቶችን ይልካል ወይ መላኩን ይልካል ወይ እራሱ በሃይል ይነግራችኋል ነቢይ እንደሆናችሁ ማለት ነው። ባይዜ ነቢያት ናችሁ ሪል እኔ ፕሮፌት ነኝ ብላችሁ እግዚአብሔር በእንደዚህ አይነት ክሊር በሆነ ነገር ካልተናገራችሁ ከባድ፣ እውነት ለመናገር በጣም ከባድ። ምክንያቱም ነቢይ ከሆናችሁ እግዚአብሔር በተለያየ መንገድ ስለሚናገራችሁ ማለት ነው። ሁለተኛው ነገር ደግሞ ማለት ነው ለመንፈስ ዓለም ያላችሁ ሴንሲቲቪቲ ለመንፈስ ዓለም ያላችሁ ይሄ ንቃት። ነቢያቶች ብዙ ጊዜ ሪል ነቢያቶች ማለት ነው ኢቨን ከልጅነታቸው ጀምሮ ሴንሲቲቭ ናቸው፣ ለመንፈስ ዓለም በጣም ሴንሲቲቭ ናቸው። ምን ማለት ነው? ከልጅነታቸው ጀምሮ ህልም ያሉ ወይም ደግሞ ቪዥን ያሉ ራዮችን ያሉ ወይ ደግሞ ዲዘርን ያደርጋሉ። መንፈሳቸው በጣም ሴንሲቲቭ ነው። በቃ ይሄ ከእግዚአብሔር ዓለም ጋር የተገናኘ ነገር ሁሉ በጣም ሴንሲቲቭ ናቸው፣ ይለያሉ ነገሮችን ማለት ነው። ስለዚህ አንዳንዶቹ እንኳን በጌታ ቤት ጠንካራ ሊሆኑ ይችላሉ፣ ቸርች የማይሄዱ ሊሆኑ ይችላሉ። ስቲል ግን ስፒሪታቸው ነገሮችን የሚያዝ አቅሙ ሴንስ የማድረግ አቅሙ በጣም ኃይል። ለዚህ ነው አንዳንዶቻችሁ ማለት ነው እግዚአብሔር ከጠራችሁ ለዚህ አገልግሎት ጠላት ነገሮቻችሁ ማበላሸት ስለሚፈልግ ለሌላ ዓለም እንድትሆኑ ነው የሚያደርጋችሁ። ስቲል እንኳን በተለያየ ድካም ውስጥና በተለያየ አይነት ጥፋት ውስጥ ሆኖ እንኳን ማለት ነው መንፈሳቸው ስቲል ሴንስ ያደርጋል። የሆነ ነገር ሊመጣ እንደሆነ ይታወቃቸዋል። የሆነ ነገር ሊሆን እንደሆነ ይታወቃቸዋል። እንዴት እንደሆነ እነሱም አያውቁት። ይህንን አንድ ጊዜ አይደለም ሁለት ጊዜ አይደለም በተደጋጋሚ ጊዜ ህይወታቸው ላይ ሀፕን ያደርጋል። እነዚህ ሰዎች ማለት ነው የእውነት ነው የምላችሁ በትክክለኛው ፖዚሽን ላይ ከቆሙ ማለት ነው የእግዚአብሔርን መንፈስ ከሰሙት ወይም የሆነ እነሱ እንዲያስተካክል ከነሱ በላይ የሆነ ፕሮፊት ካለ ማለት ነው ሬዲ ከሆኑ እነዚህ ሰዎች ሪል እግዚአብሔርን ድምፅ እየሰሙ ራዮችን እያዩ ለህዝቡም ለቤተ ክርስቲያንም ድምፅ ማምጣት የሚችሉ አይነት ሰዎች ናቸው። ስለዚህ በጣም ሴንሴቲቭ የሆናችሁ ሰዎች ምልክታችሁ የነብይነት ጠሪ አለባችሁ። አንድ አይደለም በተደጋጋሚ ጊዜ ማለት ነው። እናንተ ሰዎች ራሳቸውን ፖዚሽን ላይ አስቀምጡ። ለመንፈስ ዓለም በጣም ሴንሲቲቭ የሆናችሁ ሰዎች ማለት ነው። አንዳንድ ሰዎች ደግሞ በጣም የሚገርመኝ ማለት ነው ያለ ማቋረጥ ነንስቶፕ ህልሞችን ያሉ በተደጋጋሚ ድሪሞችን ያሉ። ድሪም አታይም ማለት ፕሮፌት አይደለም ማለት ደግሞ አይደለም። አሁን የሚታይባቸውን ነው የምነግራችሁ። ስለዚህ አንዳንድ ድሪም ያዩ ከስንት ጊዜ አንዴ ድሪም የሚያዩ ነቢያቶች አሉ። ግን አሁን ሳይን ነው የምነግራችሁ። አሁን ገና በመንፈስ ሳታድጉ ህልሞችን ቪዥኖችን ወይ በጣም ዲዘርን ማድረግ ሴንስ ማድረግ የእናንተ ነው፣ ነቢያቶች ማለት ነው። እንደዚህ አይነት ሳይን ካያችሁ ቶሎ ብላችሁ ራሳችሁን አስተካክሉ። ሶስተኛው ነገር ደግሞ ማለት ነው፣ መጽሐፍ መፈለግንና ማድረግን በእናንተ የሚያደርግ እግዚአብሔር ነው ይላል። የነቢያት ጥሪ ያለባቸው ሰዎች ለነቢያት አገልግሎት ለዚህ አገልግሎት በጣም ፓሽኔትድ ናቸው። በተለይ ይህንን አገልግሎት ካወቁትና እንደዚህ አይነት ኢንካውንተሮች ከመጡ በኋላ ወደ እነሱ ህይወት በጣም ይፈልጉታል። መንፈሳቸው፣ ውስጣቸው ለዚህ አገልግሎት በርን ያደርጋል ይቃጠላል። ይሄ ዝም ብሎ አይነት መፈለግ አይደለም። ባይዙ ዛሬ ፈልጋችሁ ነገ የምታቆሙት ኔቨር፣ እንደሱ አይደለም። በድካም ውስጥ እያለፋችሁ፣ በሲን ውስጥ እያለፋችሁ፣ በከባድ ሁኔታ ውስጥ እያለፋችሁ፣ ስቲል ያ መፈለግና ያ ረሃብ እናንተ ጋር አለ። ዛሬ ጀምሮ ነገ የሚያቆም ከሆነ እንደሱ አይደለም። እሱ ሞቀታ ነው። ሪል መፈለግና ማድረግን እግዚአብሔር በእናንተ ውስጥ ያስቀምጥ። ማይ ጋድ ምንም ነገር ለመሰዋት ሬዲ ናችሁ። ምንም ነገር ለመታዘዝ ሬዲ ናችሁ። ስለዚህ መፈለግና ማድረግ እናንተ ውስጥ ካለ፣ በውስጣችሁ ይሄ ነገር እየተቃጠለ ካለ እናንተ ሰዎች ለዚህ አገልግሎት ተጠርታችኋል። አንዳንድ ሰዎች ዴይ ኤን ናይት የሚያስቡ ሰዎች አሉ። ቀንና ማታ ማለት ነው። ለዚህ ነገር በጣም ፓሽኔትድ ናቸው። ኦሬዲ አጥንታች ውስጥ፣ ደማች ውስጥ ገብቷል። እናንተ ሰዎች ለዚህ ነገር ተጠርታችኋል። ምናልባት መጀመሪያ ላይ ላትፈልጉት ትችላላችሁ፣ ነገር ግን ደሞመንት ይሄን ነገር ጋር ኮኔክትድ ይሆናችሁ ታይም አጠገባችሁ ሰው ካለ ከሚጸልዮ ሰው በላይ ራሱ ከናንተ ብዙ ቸርች ከቆየው ሰው በላይ ራሱ አብዝዛችሁ የምትፈልጉ ከሆነ ያ እናንተ ጥሪ ስለሆነ ነው። መፈለግና ማድረግን በእናንተ ውስጥ የሚያደርገው እግዚአብሔር ስለሆነ ማለት ነው። አምስተኛው ሳይን ለነብይነት ከተጠራችሁ ብዙ ጊዜ ራሳችሁን ብቸኛ ሆናችሁ ታገኝታላችሁ። አብዛኛው ነቢያቶች መጽሐፍ ቅዱስ ላይ ብቸኛ ናቸው። አሁን ከፋሚሊ ጋር ታይማ ታሳልፉ እያልኩኝ አይደለም። ብዙ ጊዜ ግን ማለት ነው ለብቻቸው ነው የሚሆኑት። አብዛኛው ኤልያስን ተመልከቱት፣ ኤልያስን ተመልከቱት፣ ሙሴን ተመልከቱት፣ ሳሙኤልን ተመልከቱት፣ ዳዊትን ኢቨን ተመልከቱት። ነቢያት የሚላቸው ብዙ ጊዜ ማለት ነው ለብቻቸው ነው ታይም የሚያሳልፉት። ብዙ ጊዜ ለብቻችሁ ከሆነ እንድትሆኑ የሚሰማችሁ እናንተ ለነቢያት አገልግሎት የተጠራችሁ ሰዎች ናቸው። እኔ በጣም በሕይወቴ ላይ ፕሮፌት የሚባሉትን አይቻለሁ። ብዙ ጊዜ ለብቻቸው ነው የሚያሳልፉት። ከፋሚሊ ጋር ሊያሳልፉ ይችላሉ። ሞስት ኦፍ ታይም ግን ለብቻቸው ነው ታይም የሚያሳልፉት። አካሄዳቸው እንደ ሌሎች አይደሉም። የሚሄዱበት አካሄድ ማለት ነው ብዙ ጊዜ የተለየና ስፔሻል የሆነ ነው። ትንሽ ከሰዎች አካሄድ ይወጣል። የሚበሉት አመጋገብ ሊሆን ይችላል። የእውነት ነው የምነግራችሁ። አንዳንዶቹ ምግብ ሊከለከሉ ይችላሉ። ሁሉም እንደሚበሉት ሊሆን ይችላል የሚበሉት ስለዚህ ማለት ነው አኬድ ላይ በተለይ አኬዳቸው በጣም ስፔሻል፣ ዝም ብሎ ካገኙት አትሞስፌር ጋር ዝም ብሎ አይደበላለቁ። ብዙ ጊዜ ነው ያልኳቸው፣ ብዙ ጊዜ ለብቻቸው ነው የሚሄዱት። ነቢይ ከሆነ የምታውቁት ያንን ነቢይ እስቲ ተመልከቱት፣ ብዙ ጊዜ ለብቻው ነው። ይሄ በጣም ኢምፖርታንት የሆነ ነው የነቢይ ኔቸር ነው። ይሄ አሁን የነገርኳችሁ የነቢይ ኔቸር እነዚህ የነቢያቶች ምልክቶች ናቸው። ሌላ ደግሞ ለነብይነት እንደተጠራችሁ የሚያሳዩ ምልክቶች አሉ። ፓርቲቱ ብዬ እንድሰራላችሁ የምትፈልጉ ከሆነ ፓርቲቱ በሉ። ከእንስሳ ጋር ሊሆን ይችላል። የነቢያቶችን ኔቸር ፓርቲቱ አድርጌ እቀጥላለሁ። ይህ በጣም ቪዲዮ ስለረዘመብኝ ነው። ፓርቲቱ የምትፈልጉ ፓርቲቱ በሉ ብለሲ ተባረኩልኝ።